ኢትዮጵያ በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት 18 ቋሚና የማይዳስሱ ቅርሶችን አስመዝግባለች። ይህም ከአፍሪካ ቀዳሚ ሀገር ያደርጋታል። ካሏት የተፈጥሮና የባህል ቅርሶች አንጻር ግን ብዙ መስራት እንዳለባት ጥናቶች ያመላክታሉ። የኢትዮጵያ ቅርስ ባለስልጣን ያዘጋጀው ሁለተኛው የቅርስ ምርምር ጉባኤ ምርምር ለቅርስ ጥበቃና ልማት በሚል መሪ ቃል እየተካሄደ ይገኛል። የቱሪዝም ሚኒስትር ሰላማዊት ካሳ ኢትዮጵያ በባህልና ተፈጥሮ የበለጸገች ሀገር ብትሆንም ያላት ሀብት በቂ ትኩረት ሳያገኝ መቆየቱን አስታውሰዋል። ከቅርብ ዓመታት ወዲህ መንግሥት ለቅርሶች ልማትና እድሳት ትኩረት መስጠቱን ሚኒስትሯ ተናግረዋል። ከቅርብ ጊዜ ወዲህ መንግስት ለቅርሶች ጥበቃና ልማት ትኩረት ሰጥቶ እየሰራ ነው። በተለይም ባለፉት አምስት ዓመታት ተዘንግተው የነበሩ ቅርሶችን በማደስ ለሕዝብ ተደራሽ ማድረግ ተችሏል። በቀጣይ ወራቶችም ለሕዝብ ይፋ የሚሆኑ ተመሳሳይ የቅርስ እድሳት እየተከናወነ ሲሆን በዘርፉ የሚደረግ ሳይንሳዊ ጥናቶች ለቅርሶች ልማት አጋዥ ናቸው። በጉባኤው ከቅድመ ታሪክ ግኝቶች እስከ ዘመናዊ የቅርስ አስተዳደር ቴክኒኮች የተመለከቱ ጥናቶች ይቀርባሉ። ይህም በቅርስ ላይ የሚደረጉ ምርምሮች ለቅርሱ ጥበቃና ልማት አስተዋጽኦ ያደርጋሉ የሚሉት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ናቸው። ከመሪ ቃሉ እንደሚያመለክተው የቅርስ ምርምር ለቅርስ እንክብካቤ፣ ጥበቃና ልማት አስተዋጽኦ ማድረግ አለበት ነው። ያን ለምንድነው የምንልበት ምክንያት ኢትዮጵያ ውስጥ እንግዲህ ከ1950ዎች መጀመሪያ አንስቶ እስከ አሁን ድረስ በርካታ ምርምሮች በቅርስ ላይ እየተካሄዱ ናቸው። እነዛ የቅርስ ምርምሮች በአብዛኛው ያተኮሩት በፓሊዮንቶሎጂ እና በአርኪኦሎጂ ነው። ያም ማለት ምንድን ነው? ከቅድመ ታሪክ ጀምሮ ወደ ኋላ ያለውን በሚሊዮን ዓመታት የሚቆጠሩ የሰው ልጅ የተፈጥሮን የስነ ሕይወት ዝግመተ ለውጥ በብዛት የሚዳስስ ነው። ያ ምርምር በእርግጥ ጠቅሞናል፣ በአመታት። ምክንያቱም እነሱ ሉሲ፣ እነ ሰላም፣ እነ አርዲ፣ ሌሎችም በዚህ ምርምር የተገኙ ናቸው። በቅርሶች ላይ የሚደረጉ ምርምሮችን በማስፋት የኢትዮጵያን ምድረ ቀደምትነት የሚያጎሉ ስራዎች በቀጣይ ለመስራት በጉባኤው የሚቀርቡ የሀገር ውስጥና ዓለም አቀፍ የምርምር ውጤቶች ሚናቸው የጎላ መሆኑን ዋና ዳይሬክተሩ ገልጸዋል። የምርምር ዘርፎችን ማስፋት አለብን። ለምሳሌ ስነ ጥበብ ቅርሶች ላይ ምን አይነት ምርምር ነው ማካሄድ ያለብን? ከዛ ውጪ ለምሳሌ በርካታ የኤትኖግራፊ ቅርሶች አሉ። እንደገና ደግሞ ታሪካዊ ቅርሶች አሉ። የማይዳሰስ ቅርስ አለ። እነዚህ ላይ ሁሉ ምርምር መካሄድ አለበት። ስለዚህ እነዚህ ላይ ምርምር ሲደረግ የምርምሩ ውጤት እነዚህን ለመንከባከብ፣ ለማቆየት እንደገና ለማልማት አንድ አስተዋጽኦ ማበርከት አለበት በሚል ነው። አንደኛው የምንጠብቀው ይሄ ነው። ሁለተኛው ደግሞ የሉሲ የተገኘችበት አምሳኛ ዓመት እየተከበረ እንደመሆኑ መጠን ኢትዮጵያ በምድረ ቀደምትነቷ በተለይ ይሄ በሰው ልጅ ዘር አመጣጥ ላይ ያለውን ከፍተኛ ስፍራ ደመቅ አድርጎ ማሳየት ወደፊትም ደግሞ በነዚህ ዙሪያ ላይ ትልልቅ ምርምሮች እንዲካሄዱ ማድረግ ነው ከጉባኤው ጋር ሉሲ ወይም ድንቅነሽ የተገኘችበት አምሳኛ ዓመት መታሰቢያ እየተከበረ ሲሆን በሉሲ ግኝት አበርክቶ ካላቸው ባለሙያዎች መካከል ፈረንሳዊቷ የ87 ዓመት አንጋፋ የቅርስ ተመራማሪ ራይሞንድ ቦንፊሊን ጨምሮ ሌሎች ተመራማሪዎች ልምዳቸውን እያካፈሉ ይገኛሉ።